የምንላያቸው ነገሮች አሁን ቅድም ከሚባለው ነገር የወጡት ነው። ለምሳሌ ትምህርት ቤቶች ላይ ከሰፊው ችግር አለ ብለን የለየ ነው። አሁን ስን ቁጥጥር በጣም ነው ችግር ያለው ማን የሚል ነው በጣም እኛ

አሁን ዲብ ብለን የምናቀርበው ተማሪ አይኖርም ነበር ማለት ነው። ማንበብ አይችልም ብለን የምናቀርበው ተማሪ አሁን አይኖርም ነበር። ስለዚህ እኔ ቀድሞ መደበኛ አካባቢ እንደወረዳ እንደዞን፣ አትኩረት እንስራ እንዳጠቃላይ ያው የትምህርት ስብራት ጉዳይ ብዙ ባለድርሻዎች እኔና ነው ለያስተቀው ሊቀረው የሚችለው የሚስከው ነታለኝ ነገር ግን ዛሬ እዚህ ያለው ትልቁ ንሻ የሚወስድ የአመራር አካል ከመሆኑ ጋር ተያይዞ በቀጥታኛ በሚመለከቱ ጉዳዮች ላይ ብቻ አጠር ያለ ሀሳብ መመስጠት ነው። ከዚህ ጋር ተያይዞ ትምህርት ቤት የተማሪዎች ውጤት ጉዳይ ከሪፎርሙ በኋላ ተመሉ አገሩትን እንቅፋቶች እየገጠሟቸው ያሉበት ሁኔታ አለ። ሪፎርሙ በራሱ ያመጣቸው መልካም አጋጣሚዎች አሉ። በተለይ ጠንካራ የሆኑ በዚህ የመማር ማስተማር ስራን በዲሲፕሊን ሲመሩ የነበሩ ጠንካራ አንጋፋ አመራሮችን አወዳድሮ ወደ አመራርነት ማምጣቱ በአንድ በኩል በጣም ትልቅ ፋይዳ ፋይዳ ነው። አንዳንድ ጊዜ አመራር ስንሆን እታች በባለሙያ ደረጃ በመምህርነት ደረጃ በዲፓርትመንት የደረጀ ሰርከንስመራ በትምህርት ቤት ደረጃ ርዕሰ መምህር ስንሆን እታች ሊፈጠሩ የሚችሉ ችግሮችን ከማየት አንጻር ፋይዳው የጎላ ነው የሚል መስላለን እነሱን ሰዎችን ልናገኙ በማድረጉ ስልይ

በ ቀት ሄጄ የሄድኩት የቤት ኩተራ ነው፣ አይደለም እስከ ሜል ነው ያደረሰ። ከሶስት ወር በኋላ ያየሁት ኩተሪያ ስኩል እና ባለሆሳ ፊት ላይ ሄጄ ያየሁት ኩተሪያ ስኩል ይለያያል። እንደዚህ አይነት መሪ ቆርጦ ከገባ እንደሚቀይር ያሳያል። አለም ገበያ ማንም ሰው ብሄዶው ተሞክሮ ቢወስድ ደስ ይለኛል። አለም ገበያ ስኩል በቃ ላይ ሊያስተምር የሚችል ተሞክሮ አለ። ቅበት የፈጣቸው ሰዎች ቅበት ሃይስኩልን ደግፉ። ዛሬ ሳምንት እኔ ቲቶራ ሄ ቅበትን አልመሰለኛ በጣም እንትን የሚያሳየው ወራቤ ሃይስኩል አራት መቶ ግናብር አስራ ሁለተኛ ተፈታኝ ኖሮ ወራቤ ዩኒቨርሲቲ ሌክቸሮች ሊያስተምሩ ሄደው ሰላሳ አይሆኑ። አምና ግን እርግብ ስለነበረ ቲተ ነው ተማሪ ተሰብስቦ እኛ ሊከሰር መጥቷል። የወራቤ ሃይስኩል ተማሪ ማመሪያ

የእኛ ማህበረሰብ ቀድሞ የነበረውን ከአሁን በፊት በነበሩት ስርዓቶች የነበሩትን ስብራቶችን ለማስተካከል ነው። በትምህርት ቤቶች ላይ ከትምህርት አኳያ ማህበረሰቡ በነቂስ በየተኛውን ተልኮ ስትሰጡት አክቲቭሊ ከትምህርት አኳያ ልዩ ትኩረት ነው የሚሰጠው። በቁጭት ወደ ተግባር የገባ ማህበረሰብ ነው ቢባል ምንም የሚያሳፍራ ከአሁን ቀደም ለረጅም ጊዜ ታሪክ ያላቸው መዋቅር ሆኖ የቆዩ መዋቅሮች ላይ ማህበረሰቦች ላይ ስትሄዱ እንደኛ በነዲስ ወጥቶ ለትምህርት ቤት ሁሌ ሲጠየቅ መቶ ፐርሰንት ማሳካት የሚችል ማህበረሰብ አይደለም። ስለዚህ ከዚህ አኳያ ማህበረሰቡ ለትምህርት ቤት ተሳተፍ፣ መዋጮ ስጥ፣ ገንባ ባለሀብቱም ይሁን አርሶአደሩም ይሁን ሌላኛው ማቃል እርብርብ ሲያደርግ ቀጣይ የተማረ ትውልድ ለስልጤ ማህበረሰብ ያስፈልገዋል በሚል ይሳቢ ነው። ይህ ማህበረሰብ በዚህ ልክ ነቅቶ አይታችሁ እንደሆነ ባለፉት ዓመታት ትልቅ ትምህርት ቤቶች ሀይስኩሎች አሁንም በቅርቡም እያስመረቅናቸዋለሁ ሀይስኩሎች ይታቸ በዝብተሰ ዝቡ ራሱ አዋቶ ጨከሻክሞ ይሰራቸውል። ስለዚህ የተሻሻሉ በርካታ ትምህርት ቤቶች አሉ፣ በማህበረሰቡ በመንግስት የሚሰሩ ማህበረሰቡ ራሱ ጉልበቱን ገንዘቡን አዋጥቶ የሰራቸው ማለት። ስለዚህ ከቀድሞ ከነበሩ ስርዓታቶች ወደዚህ መጥታችሁ ደግሞ በቅርብ ጊዜ በነባሉ ስርዓቶች አሁንም ባለው የእኛ ማህበረሰብ የተማረ ሀይል በጣም በርካታ ሀገር የሚመራ ክልል የሚመራው በተለያዩ ዩኒቨርሲቲዎች በተለያዩ የሀገራችን ክፍሎች ምሁራን መጥ ወጥተዋል ወጥተዋል በተሰሩ ስራዎች ነው። አሁን ከእናንተ በደንብ መግባባትና ከታችኛው መካ ስትግባቡ ይሄን እንዴት ማስቀጠል እንችላለን? ትውልዱን እንዴት የተማረ ሀይል አድርገን እናስቀጥል? እንደ ማህበረሰብ እንዴት እናስቀጥል? አሁን በሆነው ደግሞ በሁለቱ አመታቶች ለዘ ድሮንም ጨምራችሁ ባንድ ነው የምናደርግ ነው የሚመስለው። ያሰጋችኋል። ዝም ብላችሁ ቆሙ። ወዴት ነው የምንሄደው? ወዴት ነው የምንሄደው? ከሄድንስ የቱ ጋር ነው የምንደናቀፈው? ስለዚህ በኢኮኖሚው በማህበራዊው ነገር በምንገነባት ሀገር የዲሞክራሲ ግንባታ ተሳታፊ የሆኑ እና ተጠቃሚና ለሀገር ለውጥ የሚሰሩ ዜጎች ላይ መስራት ካስፈለገ አብ ትምህርት ላይ ነው መሰራት። ይሄ ሊመጣ ከፈለግ ሁለንተናዊ ለውጥ ለማግኘት ከፈለግን በሁሉም ዘርፎች ውጤት እንዲመጣ ከፈለግን፣ እንደገና በሁሉም ዘርፎች በግብርና ውጤት እንዲመጣ ከፈለግን እዛ ላይ መስራት አለብን። በጤናው ለውጥ እንዲመጣ ከፈለግን ትምህርት ላይ መስራት አለብን። እዚህ ላይ የምሰራው ስራ በሁሉም ዘርፎች ለውጥ እንዲመጣ መነሻ መሰረት የሚጥል ነው። ቅድም እንዳነሳችሁት ይሄ ለውጥ ደግሞ አሁን የሚታይ ስላልሆነ ነው ትኩረት ማንሰጠው፣ ትልቁ ችግር ይሄ። ልክ ዛሬ ገቢና ተሰበሰበ ብለን ገቢውን እናውቀዋለን ዛሬ ዘርተን ይሄ ላይ እና ፕሮፖንታን እንለዋለን እንላዋለን ይሄና ወባታ ከስፋት ተለሰና ማለት ነው ወባታ ቀነሰ እንለዋለን። የትምህርት ውጤት አሁን የምናየው አይደለም። ስለዚህ እና ለዚህ ትኩረት ያጣል። የኢሜዲየት ብዙም ኢሜዲየት ውጤት ስለምንፈልግ የኮሙሌቲቭ ውጤት ያለው ነገር ላይ ሚስ እናደርጋለን። ይሄ ደግሞ እንደ ማህበረሰብ በጣም እንጎዳለን። እዚህ ላይ በየቀኑ መስራት ያለብን ነገር የማንሰራ ከሆነ መልሰን ይሄን ለማካካስ ብዙ አመት ውስጥ ይበላል ይሄ ዞን ብዙ አመት ለምሳሌ ሳይማር እኮ የህብረተሰብ ስለነበረ ብዙ ጉዳት ደርሶበታል የትምህርት ቤቶቻችን ታሪክ ስታነሳ የሀያ ዓመት ታሪክ ነው የምናነሳ ስለዚህ ይሄ በነበረው በህብረተሰብ ነቃት ይሊና አቅም ደረጃ ትምህርት ጨምረን ቢሆን ይህን አካባቢ ቤት መለወት ማሳደግ እንደሚችል ማሰብ ይቻላል የከተሞቻችን ታሪክ ስናይ በጣም የትንሽ ጊዜ ታሪክ ነው የወራቤ ታሪክ የሀያ ዓመት ታሪክ የሆነበት ምክንያት ምንድን ነው

ስራ የሆነ ጊዜ ሚዝ የምናደርገው ከሆነ ኮሚኒቲ ውጤት የዛሬ አስራ ዓመት ምን አይነት ውጤት አሁን የምንሰራው ስራ በዛሬ አስራ ዓመት፣ ሀያ ዓመት ከፍተኛ ውጤታ ከፍተኛ ውጤታ። ስለዚህ ይህን የማህበረሰብ ሁለንተናዊ ለውጥ እንደሚሰሩ መውሰድ ያስፈልጋል። ለምንድን ነው ሚዝ የሚለው ነገር ስናስብ፣ ከዛ በኋላ ደግሞ ምን ምን ብንሰራ እንዴት ብንሰራ የሚለው ነገር መልስ ያገኛል። እና ይህን ብንስ ብዙ ነገሮች በጥሩ ተሞክሮ ተነስቷል። የበጥሩ ተሞክሮ የተነሱ ነገሮች የሚሰራቸው የነበረ የተውነው ነገር ጥሩ ነገር ተስፋ አደረጃጀት፣ የጥናት ቲም ልትሉት ትችላላችሁ፣ የጥናት ቲም፣ የጥናት ቡድን፣ ሌላው የተለያየ ነገር ከተሰጠው የጥናት ቡድን፣ የጋራ የመመካከሪያ ቡድን፣ የመማማሪያ ቡድን፣ እዚህ የቲም እንደዚያ አይነት ነገር ስም ሰጥተነው። ዋናው ተማሪዎች እርስ በርስ እንዲረዳዱ፣ ልክ መምህሩ በሲፒዲ በሌላ የጋራሳቸው የጥናት የመማማሪያ ቡድን አላቸው። ይሄ በመምሩ መሮን አለ በሲቪዲ ለግሉ ቤት አይደለም እኮ በቡድን ነው። ሶ አሰራሩ ካልተቀየረ እንደዛ እርስ በርስ የሚማማሩበት ነው። ሶ እዛ ላይ ያለው ነገር ተማሪዎችም ላይ የሚኖር ልክ ሀይል እንዚህ እንደሰሩበት እርስ በርስ ይሄ ትልቅ ተሞክሮ የሚሰና አድርገው ይሄ ወደኋላ በደንብ ሲሄድ ትምህርት ላይ ውጤት ለማምጣት መሰረታዊ ሶስት ነገሮች ናቸው እኮ የሚሰሩት። አንደኛ የመማር ማስተማሩ ላይ ምንሰራው መማር ማስተማሩ ላይ የምንሰራው ሁለተኛ ኢንቫይሮንመንቱ ላይ የምንሰራው፣ ሌላ ግለሰቡ ላይ የምንሰራው። እሺ አንዴ ሂደቱ ሂደቱ መማር ማስተማር ሂደቱ ምን ይመስላል? ለምን ነው መሰረት አይደለም? የስራ ትምህርቱን ጉዳይ ጠይቃል፣ ለምሩ ጉዳይ ጠይቃል። ከዛ ለዛ ቢመች ኢንቫይሮንመንት አለ ወይ ነው ትምህርት ቤቱ፣ ለዛ ቢመች ኢንቫይሮንመንት ነው ወይ? ከዛ ከተሮ ደግሞ ፐርሰናሊ ለመማር የተዘጋጀ ነው ወይ? ፐርሰናሊ ለመማር እንዴት ነው ማዘጋጀት አለበት? ያ ያን አካል እንዴት ማዘጋጀት አለ? እዚህ እንደዚህ ሲልበት ናቸው ነው ብዙ ነገሮች የሚሆኑትና በዛ ውስጥ ያሉ መሰረታዊ የመማር ውጤታማ መማር ማስተማር ሲኖር፣ ደጋፊ የመማሪያ አካባቢ ሲኖር ሲኖርና የግል ተነሳሽነት በመማሩ ላይ ብቻ በተማሪ የግል ተነሳሽነት መፍጠር የሚችል ከሆነ እነዚህ ላይ ወደም ይመጣው ውጤት ሁሉ ኢትዮጵያሽ ላይ ትልቅ አስተዋጽኦ አለው። ስለዚህ የግል ተነሳሽነት የመፍጠር ጉዳይ ፖለቲካሊ መማር ማስተማር ሂደት እና ውጤት ላይ ያለውን ነገር መውሰድ ያስፈልጋል። ይህ በጡር